የጋሞ ዞን ብልጽግና ፓርቲ ጽፈት ቤት ኃላፊ አቶ ገዛኸኝ ጋሞ በመደመር መንግስት እይታ፣ የዘርፎች እመርታ በሚል መሪ ሀሳብ በዞኑ ለመካከለኛ ፓርቲው አመራሮች ስልጠና መሰጠቱ አመራሩ በሚፈጽመው ተግባር አቅምና የቀና አስተሳሰብ ለመፍጠር እንደሆነ አስረድተዋል። እንደ አጠቃላይ አመራሩ በሚፈጽመው ተግባር በሚሰራው ስራ ውጤታማ ስራ እንዲሰራ አቅሙን መገንባት ማለት ነው። አቅም እንዲገነባ ማድረግ ነው። ከዚሁም ጋር ታይዞ የአስተሳሰብና የተግባር አንድነት እንዲፈጠር ለማድረግ ያክል ያለ ታለመ አላማ ነው። በተግባርና በአስተሳሰብ አንድነትን በመፍጠር የህብረተሰቡን የልማት ጥያቄዎችን በመመለስ ውጤት ማስመዝገብ ይገባል ያሉት አቶ ገዛሀኝ በቀጣይም ለፓርቲው አባላት እስከ ታችኛው መዋቅር ድረስ ስልጠናው እንደሚሰጥም አመላክተዋል። ተግባርና የአስተሳሰብ አንድነት ከተፈጠረ በተግባር ውጤታማነት ይጠበቃል ያስተሳሰብ ውጤታማነት ይጠበቃል። ለምሳሌ አንድ ሰው ካሰበ ያሰበውን መፈጸም አለበት። ሲፈጽም ውጤታማ መሆን አለበት። ያቀደውን በአግባቡ መስራት አለበት። ህብረተሰቡ ልማት ይፈልጋል። ልማት ጥያቄ አለው። ያን የልማት ጥያቄ ደግሞ በአግባቡ አመራር መፍታትም አለበት መምራትም አለበት ማለት ነው። ስለዚህ ከአመራሩ የሚጠበቀው ውጤት ነው። ውጤት አቅም ከገነባ አጭር ስልጠና ከሰጠ ያን ስልጠና መነሻ ያደረገ በተግባር የተሳካ አመራር እናያለን ብለን እናስባለን። የጋሞ ዞን ዋና አስተዳዳሪ ዶክተር ደምስቴ አድማሱ ስልጠናው እንደ ሀገር ከዚህ ቀደም የተስተዋሉ ደካማ ጎኖችን ለማረም የላቀ አበርክቶ እንደሚኖር አውስተው በማህበራዊና ኢኮኖሚያዊ ዘርፎች በትኩረት ለመስራት እንደሚያግዝ አብራርተዋል። የገጠር ኮሪደር ልማትን ማጠናከር በጤና ትምህርት፣ በመንገድና በተለያዩ የመሰረተ ልማት እንቅስቃሴዎች ላይ ህብረተሰቡን ተሳታፊ በማድረግ በኢንዱስትሪ ዘርፍም ስራዎች በትኩረት ሊሰሩ ይገባል ያሉ ዋና አስተዳዳሪው በቱሪዝሙ ዘርፍም ሰፊ ስራ ይጠበቃል ብለዋል። ከመሰረተ ልማት አንጻር ከመንገድ ከጤና ከትምህርት ከመብራት ከቴሌኮም አንጻር ገጠር ትራንስፎርም ሆኗል ማለት ሁሉ እነዚህ ሁሉ ነገሮች ገጠሩ አክሴስ እንዲያለ በገጠር የሚኖር ሰው ወደ ከተማ እንዳይፈልስ የሚያደርግ ምቹ ሁኔታ መፍጠር ማለት ነው። ስለዚህ ይሄን ከመፍጠር አንጻር ቀጣይ ላይ በትኩረት መሰራት እንዳለበት በተለይም አሁን የተጀመሩ የጠቅላይ ሚኒስትራችን ኢኒሽቲቭ የሆነው የገጠር ኮሪደር ልማት ገጠሮችን የገጠር ከተሞችንም የብልጽግና ተምሳሌት ማድረግ የብልጽግና ማዕከል ማድረግ በኛ ክልልም ይህን አሁን በደንብ አጠናክረን የገጠር ኮሪደር ላይ ትኩረት ተደርጎ የሚሰራ ነው የሚሆነው። በየ አካባቢው የሚገኘውን እምቅ አቅም የቱሪዝም መዳረሻዎችን የመሲቦችን ለይቶ በዚህ ረገድ ደግሞ አካባቢውን ማስተዋወቅ እንደሚያስፈልግና መሰረተ ልማት በማሟላት አሁን ያለውን የቱሪስት ፍሰት በተለይም የአገር ውስጥ ቱሪስት በማበረታታት ብዙ ለአካባቢ ስራ እድል ከመፍጠር አንጻር አካባቢውን ደግሞ ማህበረሰቡ ነዋሪው፣ ዜጋው እንዲያውቅ ከማድረግ አንጻር ሰፊ ስራ የሚጠብቅ ነው የሚሆን። አመራሩ ስልጠና የፈጠረለትን አቅም በመተግበር በቁርጠኝነት መስራት እንደሚጠበቅበትም አሳስበዋል። የስልጠናው ተሳታፊዎች የተሰጣቸው ስልጠና በሁሉም የልማት ዘርፎች እየተከናወኑ የሚገኙ ተግባራትን አጠናክረው እንዲያስቀጥሉና ትኩረት የሚሹትን ደግሞ ደረጃ በደረጃ ለመመለስ አቅም እንደፈጠረላቸው ገልጸዋል። አጠቃላይ በመደመር መንግስት እየተሰሩ ያሉ ምርታዎች ምንድን ናቸው? ቀጣይ ምንድን ነው? እንደ አመራር አደራ መቀበል ያለብን፣ እንዴት ነው ተግባራትን ማሳለጥ ያለብን? ምን ምን ትኩረት መስኮች አሉ? ህዝብ ጋር ምን ተግባራትን መፈጸም አለብን? የሚሉ በርካታ ጉዳዮችን እንደ ኢንዱስትሪ፣ እንደ ግብርና ዘርፍ አጠቃላይ እንደ ቱሪስት ጭምር ለሀገር ያሉ እምቅ አቅሞች ምንድን ናቸው? ሀገር እንድትለወጣለች እንደ ደቡብ ደግሞ ደቡብ ኢትዮጵያ በዚህ ውስጥ ያሉ ፀጋዎች ምንድን ናቸው እንደ ሀገር በተቀመጡ ፀጋዎች ውስጥ ምን አሉ የሚሉ ዝርዝር ጉዳዮችን አይተን በመስክም ጭምር ምልከታ አድርገን ቀጣይ ለእኛ ስንቅ የሚሆን ነገር የፈጠረበት አግባብ ስላለ እጅግ በጣም ማራኪ የሆነ ነገር አግኝተናል ማለት ይቻላል። አመራሩ ብቁ ቁመና ይዞ በእውቀት የሚመራበት ሂደትና ብልጽግና መንግስታችንን በማበልጸግ በማልማት ህዝባችንን የማገልገል ሁኔታን በሰፊው የሰለጠንበት ሁኔታ አለ። የብልጽግና መንግስትን በእያንዳንዱ ተግባር ውስጥ አበልጽገን የምናሳይበት ሁኔታን በሰፊው ያየንበት የተማማርንበት ሁኔታን ነው ያየ ነው። ለውጡ መቶ ወደዚህ ምን ነበር ብልጽግና መንግስት እየሰራ የቆየው እንደገና ደግሞ ቀጣይ ከዚህ በሚቀጥለው ከዚህ አሁን በ18 ሩም ከ840 ሰልጣኝ በላይ ለተከታታይ አስር ቀናት ዛሬን ጨምሮ ስልጠናውን እየተከታተለ ቆይተዋል። ያ 840 ሰልጣኝ በየወረዳቸው ሄደው ቀጣይ ላይ ምንድነው ማድረግ አለባቸው? እስከ ዛሬ ኢትዮጵያ የቱ ጋር ነበረች? ቀጣይ ላይ የትደርሳለች እስከ ዛሬ ደግሞ ምን እየሰራች ነበረ ቆየችው? በቱሪዝሙ ዘርፍ ምን ሰርታለች? በከተማ ልማቱ ዘርፍ ምን ሰርታለች? ቀጣይ ላይ ደግሞ ምን ነበር ከእሷ የሚጠበቀው? ከአመራሩስ ምን ይጠበቃል። ቀጣይ ላይ ደግሞ ትኩረት በሚሹ ጉዳዮች ላይ በጣም ጠንክረን ህዝባችንን በወጥነት ለማገልገልም ጭምር ለህዝብ የቆምን ዜጋዎች ስለሆነ እንደሆነንም ጭምር እያስረዳን የቆዩበት ሂደት አለ።